የኤርሚ ክፍል ማታ ምሽታ ስለነበረ የመጣችው፣ በሩን ዝም ብላ ከፍታ ትገባለች። ኤርሚ አልጋ ላይ ቁጭ ብሎ መጽሐፍ እያነበበ ነበረ። እሱ አገር ሰላም ነው ብሎ አልጋው ላይ ጋደም ብሎ መጽሐፉን እያነበበ ነው። እሷ ግን ጥንብር ብላ ሰክራ ወደ እሱ መኝታ ቤት ቀጥ ብላ ትገባለች። እሱም ይደነግጣል። ምንነሽ ነው ኤሚ ሲላት አምንም አልሆንኩም። ከጓደኞች ጋር አምሽቼ ስለሆነ የመጣሁት ወደ ላይ መግባት አልችልም። አባዬ ካገኘ ይገለኛል። ስለዚህ ዛሬ ከአንተ ጋር ነው ማድረው ብላ ሄዳ ካጠገቡ ቁጭ ትላለች። እንዲህ ምን እያደረግሽ ነው? ምን እየተካሄደ ነው? እዚህ ጋር ምን እያሰብሽ ነው ሲላት ዛሬ ከአንተ ጋር ነው ማድረው ስትለው እኮ ምን ለምን፣ ሲባል ማን ያለሽ? ወይቀስ ብለሽ ካልሽ ደግሞ በጓሮ ብር ከፍቻ ያስገባሻ አለው። ቀጥሎሽ ወደ ቤትሽ ሂጂ ሲላት በፍጹም ዛሬ ዜ ነው ማድረው ስትለው በፍጹም እኔ ጋር አታድሪም፣ እኔ የመወዳትና የማፈቅራት ሴት አለች ይላታል። በዛም መሃል ግን የሆነ ድምፅ ሰምታ ስለነበር ኑሐሚን በር ላይ ተለጥፋ ታዳምጥ ነበረ። ኑሐሚን እዛ ቤት መቆየት የምትፈልገው የእሷ ሕይወት እንዳይበላሽ ነበረ፣ እሷን ለመጠበቅ ነው። ከዚህ ሁሉ ግን እሷም ስለጠበቀቻት ሳይሆን ራሱ ኤርሚያስ በፍጹም ከዛች ልጅ ጋር ምንም አይነት ግንኙነት አይፈልግም። እናም ስታዳምጥ፣ ድምፃቸውን ስትሰማ፣ ከላይ ሆኖ ደግሞ ናሁም ደረጃ ላይ ቆሞ እያየ ነበረ እናም ቀና ብላ በአጋጣሚ ስታይ ኑሐሚን ከላይ እያያት ስለነበር ትደነግጥና ቶሎ ብላ ወደ ትመለሳለች። ስትመለስ እሷ ግን እኔ ልጮህ ነው ስለዚህ እዚህ ነው ማድረው ስትለው በፍጹም ጩህ እንጂ እኔ ጋ አታድሪም የምወዳትና የማፈቅራ ሴታለች ስለዚህ ተነሽ ውጭ ከክፍሌ ሲላት ልትጮህ ስትሞክር እሱ አፏን ያፍናታል። በዛን መሃል እንዴት አፌን ታፍነኝ ያለህ አንተ ግን ቆይ፣ ስትለው በፍጹም የማይሆን ነገር ነው፣ ቤተነሽ ና ውጭና ከዚህ ክፍል ሂጂ፣ ምን አይነት ነገር ነው ሲል ኤርሜ በጣም ይናደዳል። እናም ኑሃሜ ወደ ቤቷ ገብታ ይልህ እናሁም አንተ እንዳሰብከው አይደለም ስትለው ማለት ምንድን አንተ እንዳሰብከው አይደለም ማለት ትለዋለች። አይ ማለቴ እዛ በር ላይ ሳዳመጥ እኮ እህትህ እዛ ክፍል እንደሆነች አይቼ ምን ተፈጥሮ ነው ብዬ ነው እኮ እያዳመጥኩኝ የነበረት። በፍጹም እንደዚህ አይነት ወሬ አታውሪ። እኔ ሲጀመር ምንም ነገር ያሰብኩት ነገር የለም አንቺን ለመከታተል አይደለም የሚወጣው እንደፈለግሽ መሆን ትችያለሽ ይላታል። በፍጹም እኔ እንደዛ ሳይሆን ድምፅ ሰምቼ ነው እህት ኤሚ እዛ ሳትሆን አትቀርም ስትለው፣ ምንድነው መትው በይ በይ በይ፣ እህቴ ገና ህጻን ልጅ ነች። ከእህቴ ላይ ወረድ በይ ይላታል። እሺ ትልና እሷም ትደነግጥና ተመልሳ ወደ ክፍሏ ትሄዳለች። እሱም ወደ ክፍሉ ይገባል። ቆይ ልጅቷ ምን አስባ ነው ግን እንደዚህ የምትለው? እኔ ምን አገባኝ ስለምትፈልገው ነገር ብታወራ አይመለከተኝም። ምን አስባ ነው ግን ሲል ኤሚ በጣም ይናደዳል። እናም ኤርሚያስ ግን ውጭ ያለ ሲገፈትራት እሷ በፍጹም አልወጣም አንተ ጋር ለማደር ነው የመጣሁት ከአንተ ጋር ለማደር ነው የመጣሁት ስትለው እሱ ደግሞ በጣም ደንግጦ ስለነበር በውጭ ልን ከዚህ ክፍል ብሎ ገፍትሮ ደምንም ያስወጣታል። ኤሚም እኔ እኮ ጠጥቼ የመጣሁት ከአንተ ጋር በስካር መንፈስ ለማደር ነው እንጂ ለሌላ ነገር አይደለም፣ ይሄ ምን ሙድ የማይገባው ነው ስትል ሰድባው ጥላው ትወጣለች። በዛ መሀል ናሁም ኑሐሚን ኩሽና እቃ እያስተካከለች ነበር። ከዛም እናሁም ወደ ኪችን ሄዶ ነበረ። እናም ዞር ብላ ይቅርታ፣ ትናንትና አስቀየምኩህ አይደል? ስትለው ምን አድርግሽ ነው ያስቀየምሽኝ ደግሞ ትናንትና? ይኸውልህ በአጋጣሚ እንቅልፍ እምቢ ብሎኝ ንፋስ ለመቀበል ነበረ የወጣሁትና ሶወጣ የሹፌሩ ክፍል ውስጥ የሆነ ድምፅ ሰማሁ። እናም እህትህን የእህትህን ድምፅ መሰለኝ እና እሷን ለማዳመጥ ነው እዚያ ሄድኩትኝ ምክንያቱም እኔ ለሌላ ነገር እንዳታስብብኝ ብዬ ነው ስትለው ማለት አልገባኝም። እህትህ ስትኝ ያኔ ያሜ ትናንትና ክፍሏ ውስጥ አላደረችም አይደል? ስትለው ማለት ምንድን ነው ሲል ማለትም የእሷ ድምፅ ነበር እዛ ውስጥ የነበረው፣ ስት በፍጹም እሷን ከእንደዚህ አይነት ነገር ውስጥ አውጫት። ገና ምንም የማታውቀውን እህቴን እንደዚህ አይነት ውስጥ እንድትገባ ገብታለች ብለሽ እንዳትነግሪኝ። እህቴ ገና ልጅ ነች። ምን ማለት ነው እኮ። በቃ እሺ፣ ግን ምንም አልተፈጠረም እኮ እኔ እንዳሰብኩት አይደለም ስትለው እንኳንም አልተፈጠረ፣ ግን ደግሞ እንዳጨርሸው መስማት አልፈልግም። ለማንኛውም አያገባኝም። እኔ እኮ ስላንቺ እኮን የምፈልገው ያኔ አንተ እንዳሰብከው ሳይሆን እኔ ንጹሕ ሰው መሆን እንድታቀልኝ ብቻ ነው ስትለው እኔ እንደዛ አላልኩኝም እንደፈለግሽ መሆን ትችያለሽ፣ አይመለከተኝም ይላታል። እሺ አመሰግናለሁ፣ ለማንኛው የራስሽ ጉዳይ። ለማንኛውም እህቴን ግን ከእንደዚህ አይነት ነገር ውስጥ አስወጫት፣ እሺ፣ እንዳታስገቢያት ይላታል። እሺ ትልና እሱም ጥሏት ተመልሶ ይሄዳል። ወይ ኑሐሚን፣ በገንዛችሽ ውስጥ የሆነ ጣጣ ውስጥ ደግሞ ልትገቢ ነው ይሁን ነገር አስተካክላለሁ ብዬ ጭራሽ ሁና ዘቅጥ ውስጥ እኮ ገባው ስትል ብቻዋን ማውራት ጀምራለች ኑሐሚን አባቷም ግራ ተጋብቷል የእሷን ነገር ምክንያቱም ካደራደር በጣም ግራ ጋብቶታል እናም ቆይች ልጅ ግን ምን እየሆነች ነው ልጄ ጨዋ እንደሆነች ነው የማውቀው ሲል ኑሐሚን ደግሞ ያለውን ነገር ኦልሬዲ ነግረዋለች እናም አባትም ስለ ጓደኛው አወራር ሳያስብና ሳይቀበለው አልቀረም። እናም ኑሐሚን ወደ አባቷ መኝታ ቤት ስትሄድ አባቷ ቁጭ ብሎ ነበርና ከአባቷ ጠገብ ድምጿን ዝም ብላ ቁጭ ስትል፣ ቆይ ምን ሆነሻል ግን? ቆይ ግን ምን ሆነሻል ግን? ኑሐሚን ጥሩ ስሜት ላይ አይደለሽም ያለሽው። በነገራችን ላይ ግን አሁን ሲመጣ ጓደኛዬ ከሚስቱ ጋር ልቅሶ ብለው ሂደዋል ሲመጣ ከዚህ ቤት ወጥተን መሄድ አለብን ከዚህ ቤት መልቀቅ አለብን አሁን ምንም አይነት ትንሽ ጊዜ ምናምን አልፈልግም ያለ ችግር ካለ ንገሪኝ እኔም ልወቀው ሲላት አባዬ ግን ቆይ ለምን እንሄዳለን ትንሽ ብንቆይ ምን ችግር አለው ስትለው በፍጹም አይሆንም ግን አባዬ ማነው የሞተው የጋሼ ዘመድ ነው አይ የጋሼ ዘመድ ሳይሆን የባለቤቱ ዘመድ ነው የሞተው ይላታል እሺ ለማንኛውም እኔ እኮ እየት ሄዱ ዛሬ እያልኩኝ ነበር ለካ ለቅሶ ሂደው ነው እንዴ ስትል አዎ ልቅሶ ሄደው ነው። ግን ቆይ አንቺ ምንድን ነው ትንሽ ትንሽ ጊዜ የምትይው አልገባኝም። ግን እኔ ከዚህ ልጅ ጋር የጀመርሽው ነገር አለ ብዬ ነው የማስበው ሲላት፣ ማነው እሱ ይሄ ልጅ ስትል፣ ይሄ ነዋና ኤርሚ የሚባለው ልጅ። ታዲያ ምን እየሰራ ነው እዚህ የተቀመጠው? እኔ ይመስለኛል አንቺን ለማጥቃት ይመስለኛል።